ለጫው ያው የሃይማኖት ጉባኤ ይሁን አላቅም፣ የመጅሊሱ ይሁን አላቅም፣ ግን እንደዚህ ይላል። አንድ የገረመኝን ክፍል ለአንዱ ብላችሁ ኦርቶዶክስ ክርስትና አማኝነን የሚሉ ግለሰቦች የእስልምናን ሃይማኖት ነቢይ በሆኑት በነቢዩ መሐመድ ያላ እዝነትና ሰላም በሳቸው ላይ ይሁንና ያላ እዝነትና ሰላም በሳቸው ላይ ይሁንና ያላ እዝነትና ሰላም በሳቸው ላይ ይሁንና የሃይማኖት ተቋማት ጉባኤ ያወጣውን መግለጫ ይተዋል። በጣም ነው ያፈርነው። ለቤተ ክርስቲያናችን ግንባር ቀደም የሆኑ አባቶች እንዳሉ እናውቃለን። ወዳጅ በሰፈራችሁት ቁና ይሰፈርላችኋል። ዝም ብሎ ፈረጦ ቁረጦ አዋጣ። እንግዲህ ወገኖች በእኔ በእፎይ ላይ መጅልሹ መግለጫ እንዳወጣብኝ፣ ከዛ ባለፈ ደግሞ የክስ መዝገብ እንደከፈተብኝ፣ ከዛ ባለፈ ደግሞ አሁን ሰልፍ እንደጠራብኝ ይታወቃል። ለምን? አንድ ጽሙና ያሳደገ ክርስቲያኑን ለምታሳድድ ለምታሳድዷል፣ ቢኒያም ታደሰ በምትመጡት ልክ ይሄን ማተብ ስላሰርኩ እኔ ራሴ እፎይ። ስለዚህ በመጣችሁበት ልክ ማስተናገድ ምንችልበታለን። ሰላም ሰላም ጤና ይስጥልኝ፣ ወድና የተከበራችሁ የንቁኋን ሚዲያ ቤተሰቦች እንደምናላቸው፣ እንደምን ስቆያቸው። እኔ አለው እግዚአብሔር መስገን በያላችሁ በሰላም ክርስቶስ ይብዛላችሁ። ፕሊስ ኦርቶዶክሳዊያን ሰብስክራይብ እያደረጋችሁ አይደለም እባካችሁ ሰብስክራይብ አድርጉ። አንድነታችንን ሀይማኖታችንን የምናስከብርበት ስአት ነው። የኢትዮጵያ ሃይማኖት ተቋም መግለጫ ዛሬ ረፋድ አካባቢ ላይ መግለጫ ሰጥቷል እና ብዙ ኦርቶዶክሳውያን መግለጫውን እያወገዙት ነው የሚገኙት። መግለጫውን በደንብ ካደመጣችሁ በኋላ ትዝብታችሁን የምታስቀምጡ ይሆናል። እኛ እያለን አሳልፈን እፎኝ ከሰጠ ነው በእውነት እውነት እላችኋለሁ ከንቱነን ጨዋታችን ትርጉም አልባ እንዳይሆን ኦርቶዶክሳዊ የሆናችሁ የሕግ አባላት ጠበቃዎች፣ ስለ እምነታችሁ ስትሉ ከጎኑ ልትቆሙ ይገባል። አሁን ቀጥታ መግለጫውን ሰምተን እንመለስ። ሁላችሁም ቪዲዮን ላይክ በማድረግ ጀምሩት። ሁላችሁም ይህም ቪዲዮ ቢያንስ ሀምሳ ሀምሳ ጊዜ ሼር ኮፒ ሊንክ አድርጉ። ቪዲዮ ሼር ኮፒ ሊንክ ጎዳ እንግዲህ የሃይማኖት ጉባኤ የሃይማኖቶች ጉባኤ መግለጫ ወጥቷልና መግለጫው ያው የሃይማኖቶች ጉባኤ ይሁን አላቅም፣ የመጅሊሱ ይሁን አላቅም፣ ግን እንደዚህ ይላል። አንድ የገረመኝን ክፍል ላንብብላችሁ። በተለይም አንዳንድ የኦርቶዶክስ ክርስቲያን አማኝነን የሚሉ ግለሰቦች የእስልምና ሃይማኖት ነቢይ በሆኑት በነቢዩ መሐመድ ያላ እዝነትና ሰላም በሳቸው ላይ ይሁንና ድፍረት የተሞላበት ክብረ ነክና ጸያፍ ንግግር ሲያደርጉ ታይተዋል። ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን ወገን ሁሉ አሳዝኗል። ጉባኤያችንም ይህን አይነት ኢሰብአዊና ሕገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ ይወዳል። ከዚሁ ጋር በተያያዘም አንዳንድ የኦርቶዶክስ አማኝነን የሚሉ ወንድሞችና እህቶች የግለሰቡን ሕገወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑና ግለሰብንና ተቋምን እንዲለዩ እንመክራለን። በአንጻሩ አንዳንድ ሙስሊም ነን የሚሉ ግለሰቦች ተደፈርን በሚል ስሜት የክርስትና አስተምሮንና የኢየሱስ ክርስቶስን ክብር የሚነቅፍና የሚያጠለሽ መላውን ክርስቲያን በሚያዋርድ መልኩ ምላሽ ሲሰጡና ድርጊቱን በፈጸመው ግለሰብ ላይ የደቦ ፍርድ ሲያስተላልፉ ይታያሉ ይላል። እንግዲህ ማለት ለምን የሃይማኖት ጉባኤ ትሉታላችሁ? ለምን መጅሊሱ? ከዚህ እኮ በጣም ጥሩ ነው። እንደ መጅሊሱ መግለጫ የሃይማኖት ጉባኤ በዚህ ልክ ሳይድድ ሲሆን ቀሲስ ታጋይ ባትበላስ ቢል በህ እግዚአብሔር በሚያውቀው አንተ ቀድሞው እኮ ስድብ የተናገሩ የነበሩት ቀድሞው ኢየሱስ ክርስቶስን እብድ ያሉት እግዚአብሔር ዲስ ፈርጅ አድርጓል ያሉት እመቤታችን የሆነ የሆነ ነገር ያሉት ቀድሞው ቀድሞው እኮ እነሱ ናቸው ማን ነው ቀድሞው የተናገረው አንዳንድ የኦርቶዶክስ አማኞች ፀያፍና እንደዚህ እንደዚህ በአንጻሩ ደግሞ አይደለም ለኦርቶዶክሳውያን ቀድሞው ተናገሩ ከዚያ ሙስሊሞች አጻፋ መስጠት ጀመሩ በዚህ ልክ እንዴት በዚህ ልክ ሳይድር ተሆነው እንትሪ ይደረጋል በዚህ ልክ ሳይድር እንዴት ይኮናል አይኮንም የትኛው ወገን ምን ብለዋል? ይሄ የዚህ ነገር መነሻ ጥንስሱ ምንድን ነው እንዴት ተጀመረ ተብሎ መመርመር ሲቻል እንዴት በአንድ ወገን ብቻ ያለውን ጉዳይ ወስዶ ለአንድ ወገን ብቻ ንግግር ይደረግ፣ እንደዚህ መግለጫ ይወጣል። ሌላው በስሜት ምላሽ እንደሰጠ ቀድሞ ደግሞ ተንኳሽ ኦርቶዶክሳውያን ደግሞ አብረው ከልጁ ጋር የሚቆሙ አይደለ፣ አብረን ቆሜን እንትን እንበለው አይደል፣ ወተን እንትን እንበለው እናስይዘው፣ እንደብድበው። ልክ እኮ ነው በመሰረቱ ኦሮሞን ሰዓ ባንጋፈፀሴላንጀጃምሴ ምክንያቱም ቤተ ክህነቱ የለማ ቤተ ክህነት ምንም ስለማይ ቤተ ክህነት ልጆቹ ታርደው ቢያልቁ ቢገደሉ ቢሞቱ ምንም ስለማይመስለው፣ ኢየሱስ ክርስቶስ ቀኑ ሙሉ ሲሰደብ ቢውል ምንም ስለማይመስለው በዚያ ሳይድ ያሉት መግለጫ ስለሰጡ ስለተናገሩ ቶሎ መልስ ለመስጠት መጣችሁ እናንተ። በእኛ በኩል ያሉት የቤተ ክህነቱ ሰዎች ምንም ዝንብ ስለሚ ጉዳያቸው ስላልሆነ በዚህ ጉዳይ ላይ እንደፈለጋችሁ ያው። እንደፈለገው ሁሉ ይናገራል። ልክ አይደለም። በዚህ ልክ ሳይድ አይያዝም። ጥናት አድርጎ እንደማን ነበሩ ቀድሞ ከኡስታዞች ጀምሮ መረጃ እኮ ሰጥተን ቪዲዮ እኮ ብዙ ጊዜ በቅንቆ ቀድሞ የዛሬ ስንት ዓመት ጀምሮ ገና ዓመት ነው ፎይ መስራት ከጀመረ የዛሬ ስንት ዓመት ጀምሮ፣ ብዙ ቪዲዮ፣ ብዙ ስድቦች አሞተናል እኮ ብዙ ቪዲዮዎች የሚያስጠሉ ፀያፍ ንግግሮችን ኢየሱስ ያውን በነቢይ ላይ እኮ አይደለም በአምላካችን ላይ የኢየሱስ የነቢዩን ተናግረው የኢየሱስ ክርስቶስ ላይ ሲደርሱ ቀለል አድርገው እንደው እንደዚህ በጣም ያሳዝናል በጣም ያሳዝናል። እንደዚህ ግን መሆን አልነበረበትም። ሼር፣ ኮፒ ሊንክ አርጉት። በተለይ አንዳንድ የኦርቶዶክስ ክርስትና አማኝ ነን የሚሉ ግለሰቦች የእስልምናን ሃይማኖት፣ ነቢይ በሆኑት በነቢዩ መሐመድ ያ ጉባኤ ያወጣውን መግለጫ አይተነዋል። በጣም ነው ያፈር ነው ለቤተ ክርስቲያናችን ግንባር ቀደም የሆኑ አባቶች እንዳሉ እናውቃለን። በዚህኛው ግን ምን እንደነካቸው አናቅ። ቤተ ክህነት በዚህ ሰዓት ምን እየሰራ እንዳለ እናቅ። ዝም ብሏል። አባቶች ልጆቻችሁ ታርደው ቢያልቁ እንኳን ምንም ግድም የሚሰጣቸው አልመሰለኝ። በጣም ይቅርታ በታናሽነት እንደዚህ ስለተናገርኳቸው፣ ቢያንስ እንኳን ሌት ከቀን የምታገለግሉት ኢየሱስ ክርስቶስ በዚህ ልክ ሲዋረድስ በዚህ ልክ ሲሰደብስ ማን ነው ፍትሕ የሚጠይቅ? ሽሩሩ ማሙ ብላ አምላክን አሳደገችው ትላለህ። እንደ ኢየሱስ ክርስቶስ አምላክ አይደለም። በመጀመሪያ ደረጃ እንደዚህ አይነት ቀልድና ፌዝ የተሞላበትን አይነት ህይወት አትኑሩ። ከእንዲህ አይነቱ ኑሮ ይልቅ መሞት ይሻላቸዋል እንዴ! ህፃን ተብሎ ጽንስ ተብሎ ፈጣሪ ጽንስ ተብለዋል እየተባለ ነው። ስም አልነበረውም፣ ሰዎች ስም አወጡለት። ለማለፈት ከኋላ መጣይናውጣ አይሆንም ዝም ብሎ ፍለጦ ቁረጦ አዋጣ። ይህን ግለሰብ እፎ የሚባለውን በተገኘበት ይገደል። እፎይ ከቁርአን ውጭ ተናግሮ ከሆነ በህግ ስር ሆኖ በህግ ይጠየቃል። እንዲሁ በደፈና ፍለጦ ቁረጦ ማለት በህግ ባለበት ሀገር አዋጣ። እሱ ለህግ ሲቀርብ ደግሞ በእናንተ በኩል ደግሞ በእግዚአብሔር ላይ ያላገጡ በእኛ ሃይማኖት፣ በእኛ ምእመናን፣ በእኛ ካህናት ችግር የፈጠሩ ያላገጡ ለህግ ይቀርባሉ፣ ለፍርድ ይቀርባሉ። ህግ ለሁሉ እኩል እስከሆነ ድረስ ተመልከቷቸው። እግዚአብሔር ብልት ይለካል። በጣም ያሳፈራል። እግዚአብሔር ያሳፈራል። በእውነቱ ባለጌ ነው፣ በጣም እግዚአብሔር ባለጌ ነው። የምር ባለጌ ነው። ሰሞኑን ደግሞ ክርስቲያኖቹ ጠግባቸዋን አንተ የሃያ ቤታ የሃያ ተመጋቢ ሊሁላ እነዚህ ቅቤን እየቀቡን የቀቡን ይመስላቸዋል። እናንተ ስትሳደቡ ጽድቅ ይመስላቸዋል። ስታዋርዱ ጽድቅ ይመስላቸዋል። እንግዲህ ወገኖች በእኔ በእፎይ ላይ መጅሊሱ መግለጫ እንዳወጣብኝ፣ ከዛ ባለፈ ደግሞ የክስ መዝገብ እንደከፈተብኝ፣ ከዛ ባለፈ ደግሞ አሁን ሰልፍ እንደጠራብኝ ይታወቃል። በዚህ ስም ስጠራ ሰርጸ ድንግል ተብዬ እንደምጠራ ማንም ሰው ያውቃል። እፎይ ተብዬ ስጠራ ግን በኩራት በመንፈስ ኩራት የእፎይ አይኖቹ አይኖች ስለሆኑ፣ የእፎይ እጆቹ እጆች ስለሆኑ፣ የእፎይ እግሮቹ እግሮች ስለሆኑ በክርስቶስ አንድ ሁኜ ለዘላለም እንዳልለያይ የተሰራው ክርስቲያን ባለማህተብ እንደሆንኩ ስለማውቅ ነው እፎይ የሚለውን ስም ስጠራበት በኩራት የምጠራበት እኔ እፎ ይባላለሁ። እስልምና ሆይ የወጣችሁትን ሰልፍ አስተካክሉ። አሁን እፎ የሚለውን የግለሰብ ስም ተዉት። ቤተ ክርስቲያን ሆይ አይንሽን ማየት አንፈልግም በሉ፣ ሰልፋችሁን አስተካክሉ። ይህን ነው የምትሉት ያላችሁት። እፎይም አንድ ግለሰብ እኮ ነው። ቤተ ክርስቲያን ሆይ እንዳናይሽ በሉ። ያ ነው ሰልፉ ዋናው ዓላማው። ስሙ ግን የእፎይ ስም ነው እንዲ በምን ሞራላችሁ? እኔ እኮ በጣም እኮ የሚደንቅ እኮ ነው የእናንተ ቪዲዮ ምንድን ነው? ያ በክርስቶስ ላይ ያላገጣችሁት ያ በቅዱሳን አበው በሐዋርያቱ ላይ ያኔ ኃላፋችሁን የተጸዳዳችሁት። እኛ እኮ የስጋ ፍላጎት አለን እኮ ስሜት እኮ አለን እንደእናንተኛም። ተው፣ አንዲት ሀገር አለችን። ባላንስ አድርጋችሁ ኑሩ። ተከባብረን እንኑሩ። ተው፣ ይህ ህዝብ መሮታል። ፖለቲካው በዚህ አስመርሮታል። አሁን ደግሞ በዚህ ነገር ፈጥራችሁ እኔ እናንተ ታውቃላችሁ። በነገራችን ላይ ሰልፍ የምትጠሩት ሙስሊሞች በራሱ ሰልፍ የጠሯችሁን ሰዎች አታውቋቸው። በእናንተ ደም ላይ ሽልማት እንደሚያገኙ እርግጠኞች ናቸው እነሱ እንጂ የሚመጣ መፍትሄ የለም። መፍትሄ ምን መሰላችሁ? ወይ ቤታችሁን መዝጋት፣ እኛ ክርስቲያኖችን አንናገርም፣ እንደዚህ ነገር ንጽጽር ምናምን አንሰራም። ኦኬ፣ አንደርስባችሁም፣ አንደርስባችሁም። ቻው ቻው። አንድ ነገር ነው ይህ ነው አንድ ነገር መፍትሄ ሊሆን የሚችለው፣ በተቀር እፎይ ጫፉ ሲነካ ቤተ ክርስቲያን እንደሆነች ሁሉም ክርስትና እምነት ተከታይ ጠንቅቆ ያውቀዋል። የወጣችሁት ሰልፍ ቤተ ክርስቲያን አንያት ብላችሁ ነው። አስምሩበት ለማለት ነው። እኔ እፎይ ይባላለሁ። የተወደዳችሁ ውድ ክርስቲያኖች ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ይህ ቪዲዮ ከምንም በላይ ኮፕሊንክ ታብ ሳብ ለማድረግ እያደረጋችሁ ደግሞ ለሚመለከተው አካል አድርሱልኝ። አሁንም ከእፎይ ጋር በተያያዘ አንድ የራሴ የሆነ ትዝብት ላሳልፍ ፈልጋለሁ። ይህ ልጅ ወንጌል ነው ሲሰራ የዋለው። ይህ ልጅ በላይቭ ገብቶ የራሱን እምነትን ኦዲንፌስ ያደርግ የነበረውና ከእስልምና ጋር በተያያዘ ምንም ነገር ይናገር ምንም ይበል፣ ህግ ባለበት ሀገር፣ ሉዓላዊት በሆነች ሀገር ላይ እየኖረ አገሪቷ ልክ በመጅሊስ እንደምትመራ ህግ መጅሊሱ ሳይደርስበት መጅሊሱ እንደዚህ ሳይል በቃ አገሪቷን የእስላም አገር አድርገው ሲያወሩ ብዙ እስላሞች ደግሞ ከመጅሊስ ደግሞ ወጥተው ደግሞ ሼኪዎች ሲናገሩ የእኛ አባቶች ግን በጣም ነው ያዘንኩባቸው። ለምንድን ነው አንድ ነገር ማትነግሩ? ለምንድ የሆነ ነገር ማትሉት? በዚህ ጉዳይ ለምን ቤተክርስቲያን ዝም አለች? ለምንስ ቤተክርስቲያን ልጇ እንደዚህ ሲሆን ጸጥ አለች? ልጇ እንደዚህ ሲሸማቀቅ ቤተክርስቲያን አለች፣ ከለላ ናት እየተባለች ለምን ቤተክርስቲያን ዝም አለች? ስለዚህ አባቶች ይህንን ከሰማችሁ፣ ቤተክርስቲያን ይህን ከሰማች፣ ለልጃችሁ ቁሙ። አባቶች ለልጆቻችሁ ቁሙ። ከዚህ ጋር በተያያዘ ማናችሁም በአገልግሎት የምታገለግሉ ሰዎች ሁሉ ለዚህ ልጅ ድምፅ ኑ። ኦርቶዶክሳውያን ባለማህተብ ሁሉ ለዚህ ልጅ ድምፅ ኑን፣ ከእፎይ ጎን እንቁም። አመሰግናለሁ። ያው እንግዲህ እንደምትመለከቱት በህግ ከተጠየቀ ሁሉም ሰው በህግ መጠየቅ አለበት። ምክንያቱም እነሱም በህግ ይጠየቅልን ብለው ስላሉ በህግ ከተጠየቀ ሁሉም ይጠየቅ ብዬ በሰራሁት ቪዲዮ ላይ ሪፖርት አድርገው ቪዲዮን ይኸው እንደምትመለከቱት አስነስተውታል ማለት። ስለዚህ በህግ መጠየቅ ካለበት ሁሉም ሰው ይጠየቃል። ጥፋት ካለ ሁሉም ሰው ይጠየቃል። ግን የሆነ ሰው የሆነ አካል ተመርጦ በህግ ይጠየቅልን የሚል ነገር ግን ይሄ ህገመንግስቱ ለሁላችንም እኩል ስለሆነ በህግ የሚጠየቃለን ምክንያቱም ከእፎይ በፊት በጣም ብዙ ቤተክርስቲያንን ክርስቶስን እግዚአብሔርን የሰደቡ ቲክቶክ ከመምጣቱ ከ10 ዓመት ከ15 ዓመት በፊት ቪዲዮዎች አሉ። አሁንም ማለት ስለዚህ፣ ከተጠየቀ ሁሉም ሰው ይጠየቃል። ያለበለዛ ግን አንዱ ተለይቶ የሚጠየቅበት ምንም ምክንያት የለም። ይህንን እኛም እንግዲህ ሁሉም ኦርቶዶክሳዊ የሚያምንበት ነገር ነው ብዬ ነው ማስበው። ስለዚህ እንግዲህ ቪዲዮዎች እየጠፉም ስለሆነ ኮፒ ሊንክ ሼር እንድታደርጉ በዚያው አጋጣሚ እናገራለሁ። ሁላችሁም ኮፒ ሊንክ ሼር አድርጉ።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 ምን አገባህ ለሙሐመድ ቆማለሁ ለታቦት ቆማለሁ ድስኩራ ለእስልምና ከቆምክ እስልምና በአለም ላይ መጥፋት አለበት ብሎ የተናገረው ሰውዬ አብይ አመድ ጋር ገብቷል አብይ አመድ ራሱ እስላም ነው ፕሮቴስታንት ውሸቱን ክርስቲያን ነው ለመግዛት የመጣ ነው አሜሪካኖችን ለማሳመን እምነት የወሰደ ነው እስላም ነው ሰውዬ ሙስሊም ነው አብይ አመድ ውሸቱን ሙስሊም ነው ራሱም ቀብር ላይ ተናግሯል እኔና ሌላ ሙስሊም መሰል ሙስሊሙ ሙስሊሞች ሂደን ቀብረናል፣ ያለ ጳጳሱ ሲሞቱ አልተናገርም። በቴሌቪዥን ላይ ሙስሊም ነው ማለት ነው። ሙስሊም በመሆኑ አለ ምንጠላው ባይዘው፣ አብይን ፕሮቴስታንት በመሆኑ የሚጠላ ካለ ሃይማኖቱ አይደለም አመለካከቱና ጀኖሳይደሩ። ቢኒያም ታደሰ በምትመጡት ልክ ይህን ማተብ ስላሰርኩ እኔ ራሴ እፎይ ነኝ። ስለዚህ በመጣችሁበት ልክ ማስተናገድ የምንችልበታለን። ኦርቶዶክሳያን ከመቼውን ጊዜ በላይ ይሄ ቪዲዮ አቅም እንዲኖረው ስለምፈልግ ኮፒሊንግ፣ ሪፖስት፣ ሼር እንዲሁም ስክሪኑን ጫን እያላችሁ ሴንድ ሴንድ እያደርጋችሁ ለብዙሀን እንዲዳረስ አድርጉልኝ። የማሳያችሁን ቪዲዮ አይተን ከመጣን በኋላ የምራችሁ ነገር ይኖራል። በዚህ ጉዳይ ላይ ምንም ነገር ማለት አልፈልግም ነበር። አሁን ግን ብዙ ነገሮች እያየው መናገር ስላለብኝ ነው። ስለዚህ መጀመሪያ ግን ቪዲዮን አይተን እንምጣና ምላችሁ ነገር ይኖራል።

ደም በደም አድርጓት ያንተ አምላክ ኢየሱስ ለአንድ ሰዓት ያህል ከንፈር ስሟል። የትልቅ ሰውን ከንፈር በዚህ ጉዳይ ላይ ቪዲዮ መስራት የፈለግኩት አንድ የታዘብኩት ነገር ስላለ ነው። እናንተ ስትናገሩ ልክ እኛ ስንናገር ስህተት የሚሆንበት ምክንያት ምንም የለም። እናንተ በምትመጡበት ልክ እኛ መምጣት ቀላል እኮ ነው። ግን እስከዛሬ የመጣንበት ትሬንድ አብሮ የመኖር ተሳስቦ የመኖር ነው። ስለዚህ በመቻቻል በመከባበር ነው እየኖርን የነበረው። አሁን ግን ነገሮች መስመር እየሳቱ ነው። ያለን የተሸከምነው ችግር በቂ ነው፣ ከበቂም በላይ ነው። ግን በዚህ ልክ አሁን የእኛ መጽሐፍ ቅዱስ ግራን ሲመታ ቀኝን ሲታል ተመሳሳይ ሃይማኖት ላለን ሰዎች ነው ይሄ። ከዛ ውጭ ለሆነ ግን ግራይን ስትመታኝ ቀኝን እንዳታስበው አባቴ። ግራይን ስትመታኝ ከዛ የበለጠ እጥፍ እንደምመልስልህ ልታውቀው ይገባል። በመጣሁ ልክ ላስተናግደ እኔ ቢኒያም በግሌ ዝግጁ ነኝ። ምክንያቱም ነገሮች በመቻቻል በመከባበር ነው። ምክንያቱም ሁላችንም አብሮ አደግ ጓደኛ፣ ቤተሰብ አለን። ስለዚህ እኩል ተቻችሎ የመጡ ሃይማኖቶች ናቸው። ተከባብሮ መቀመጥ ነው። ከዛ ውጭ ግን ወደ በማስፈራራት በፍራ- በዛቻ ምናምን የሚቆም ትምህርት የለም። ማንም ማንንም አይፈራም። በማንም በሚመጣው ልክ ማስተናገድም እንችልበታለን። ምንም ችግር የለውም። አንድ ደግሞ ማለት የፈለኩት ነገር እዚህ ላይ 2007 ላይ አጋጣሚ በግል ኬዝ 2007 ቅሊንቶ ታስሬ ነበር እና ዞን አንድ አብሮኝ የታሰረ ኡስታዝ በጣም የምወደው የማከብረው ኡስታዝ ነው እና ኡስታዝ አቦከር አህመድ የሰጠው መግለጫ አለ እና እሱን ሰምቼ ነው። ኡስታዝ አቦከር አህመድ 2007 ላይ ካሚል ሸምሱ፣ ያሲን ኑሩ፣ ጋዜጠኛ አቦከር አለሙ አብሮኝ ታስሮ ነበር እና ውስጥ በደንብ አውቃለሁ። አንድ ክፍልም ነበርን። ብዙ ኳስ ተጫውተን ስንጨርስ ልጆች እያልተንከባከበ ነበር እና ብዙ ነገር ሳውራ አንድ ቤትም ነበር። ጣም ፖል ላይ ትልቅ ሰውነ ጣም ክብር የሚገባ ሰው ነ ግን ነገሮችን በምን አንግል አይተው ነው እዛ ላይ ይህን መግለጫ ልሰጥ ይቻልከው? ግራቀኝ አይተሃል ወይ? ስለዚህ የእናንተንስ ልጆች አይተ ነበሩ ይሄን መግለጫ ስትሰጥ? ምክንያቱም ይህን መግለጫ ከመስጠት በፊት ያን ሰምተው ቢኖረው በእርግጠኝነት አሰጠውም ነበር። ምክንያቱም የሰጠውን መግለጫ እኔን ስለገረመኝ የእናንተን ቤት ማየት ስላለብህ ኡስታዝ አቡከር አህመድ የሰጠው መግለጫ ሲሰምጠን የትኛውም እምነት ክብር እንዲነካ አልፈልም። ያም የታዘዘው በቁርአን ላይ ነው። አላህ የሌሎችን እምነት አትሳደቡ፣ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይህንና እናደርግ እስልምና ከነፍሳችን በላይ የምንወዳቸው ነቢይ ነብይ አንድ አይደለም፣ መቶ ጊዜ ፊዳ የምንሆንላቸው ነቢይ ነብይ መንካት፣ ግን የዚህ ክብር መንካት፣ ስለዚህ ዝም እንደማንን ሊያቆጥ እንደ ተቋም እንቅስቃሴ ተጀምሯል። እስልምና ጉዳይ ተቋሙ ክስ ይመሰርታል። እንድርጊት ዛሬም ትናንትም በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር እንዲሆኑ፣ አላስፈላጊ ነገር እንዳይደረግ እንዲያደርጉ፣ በህግ ተጠያቂ እንዲሆኑ እንጠይቃለን። ህጋዊ ስርዓት ተከትለን እንሄዳለን። ኡስታዝ አቡበከር አህመድ እንግዲህ እስልምና የሚያስተምረውን የትኛውም እምነት አትንኩ እንዳትነኩ ይላል። እንግዲህ መጀመሪያ እንዳሳየኋችሁ ስለዚህ እናንተ እንደፈለጋችሁ ስትሆኑ እዚህ ጋር ደግሞ ዲቤት ማድረግ ከቻላችሁ ድቤት ማድረግ ነው ቁርአንን ዲፔንድ አድርጋችሁ እሱ ለሚጠይቃችሁ እናንተም ለጠይቁት መልስ ሰጥቶ የማየውን መስመር ከሄደ ልክ ነው ስህተት ነው የማየውን መስመር ከሄደ ግን መነጋገር ከቻላችሁ በመነጋገር ነው እውቀትም ነው ለእኛም እውቀት ታስጨብጡናላችሁ ለማናቀው ስለዚህ በመነጋገር በመከባበር መነጋገርና መወያየት ነው ልክ ከፕሮቴስታንቶቹ ጋር እንደሚደረገው ማለት ነው ከዛ ውጭ ግን ማናችሁና ነው እናንተ እንደዚህ ጓገጭ የምትሉት እኛ ስጓገጭ ማለት አቅቶን ነው እንዴ ሳዛ ቦከር አህመድ እንዳልከው ለነብያችሁ በጣም ብዙ ነገር አለ። እኛም ለመድኃኒታችን ለኢየሱስ ክርስቶስ እንገዛለን፣ ሁሉ ነገራችን እንሰጣለን፣ እናከብረዋለን። ስለዚህ የምናከብረውን የጌቶች ጌታ የንጉሶች ንጉሥ፣ የአማልክቶች አምላክ የሆነውን ጌታችን መድኃኒት ኢየሱስ ክርስቶስን ስትነኩ ለእኛ ክብራችን እንደተነካ ነው። ስለዚህ እኛም ያመናል ጣታችሁን ከመቀሰራችሁ በፊት እኛስ መምለን ይሆን የሚለውን መገምገም ጥሩ ነው። እናንተ እንደፈለጋችሁ እንዲህ እየተናገረ መጀመሪያ ቤታችሁን ፈትሹ። የሚናገሩትን የእናንተ ልጆች ራሱ ተቆጡ። ስትቆጡ እዚህ ልንናገር እንችላለን። እናንተ ሳትቆጡ እንደፈለጋችሁ እየሆናችሁ እዚህ ሰልፍ ምናምን ብትወጣ ማን ያዳምጣል? በምትመት ልክ እኔ ቢንያም ታደሰ በምትመጡት ልክ ይሄን ማተብ ስላሰርኩ እኔ ራሴ እፎይ። ስለዚህ በመጣችሁበት ልክ ማስተናገድ የምንችልበታለን። እንደምን አመሻችሁ። ያው ከመሸከተፍ ብለን እስቲ አንድ ነገር ነው ዛሬ እንደው በመቤት የምለምናችሁ። እኔ ፎሎወሮቼ ብቻ አይደላችሁ፣ ሁላችንም የኦርቶዶክስ ልጆች በሙሉ እስቲ ከዛሬ ጀምሮ እስከ አርብ ድረስ በፕሮፋይል ፒክቸራችንን የቲክቶክ ፕሮፋይል ፒክቸራችንን እስቲ የእፎይን እናድርገው። ሁላችንም ከእፎ አጠገብ መቆማችንም ወንድማችን እፎይ ማወቅ አለበት። የእውነት ነው የምላችሁ፣ የእውነት ነው የምላችሁ። ሁላችንም ይህን ነገር ማድረግ አለብኝ እና ይህን ነገር ለሁሉም እስቲ ያያችሁት በሙሉ ሼር እናደርግ፣ ለሁሉም ሼር አድርገ ነው ለሁሉም ኦርቶዶክሲ ድረስና ሁላችንም ፕሮፋይል ፒክቸራችንን እንግዲህ ከዛሬ ጀምሮ እስከ አርብ ድረስ እናድርገው። ደስ ይበለው ወንድማችን፣ አጠገቡ ወንድሞች አሉ ይበል። እንደው በመብርሃን ይዣችሁ አሉኝ፣ ይህን ነገር እናደርግለት እስቲ፣ ደስ ይበለው።